ገጠር የመስራት ትርፉ እንትን ነው። አየሩ እንግሏል። እንዴት አባቱ እንደሚያምር ማለት ነው። ዋው ዋው። ስማ ደግሞ እንሻላ ከተማ ማዶች እንዴት እንሻለች። በስ እሱ ማለት ነው። እና ወይኔ እንደ ልጅነት ልጅ ላልመሰለኝ ማለት ነው። እና ወራሳይ የሆነ ነገር ትዝ ይለኛል ማለት እንዴት አባቱ ደስ እንደሚለኝ ነው። ወደዛ ጋራ ሂጅ ትንሽ አየር ተቀብዬ መምጣት አለብኝ ማለት ነው። እና እንዴት አባት እንደሚያምር! ዋው ዋው ዋው እና ሬድ ካላችሁ እና እኛ እዚህ ካለን እስኪ ማንኛችንን ንጹህ አየር የምንተነፍሰው? ረበለበኛ ዋው አየሩ ድንግሏ ሰላም ያድሳል። በእውነት መዳም ስልትት ታረገኝ እዙ ብቻ ነው ሰላም የሚያገኝ። በስመ አብ አባቱ ደስ ይላል።

በዚህ ስፋት ከዛ በቃ እመለሳለሁ ማለት ነው።